በኢትዮጵያ ከፍተኛ የጋዝ የጋዝና የነዳጅ ክምችት መኖሩ ተረጋገጠ። ይህ የነዳጅና የጋዝ ክምችት እስከ 50 ዓመት የሚበቃ መሆኑን ሰምተናል። በሌላ በኩል ደግሞ መንግስት ከኤሌክትሪክ መኪና ጥገና ጋር በተያያዘ አስደሳች የሚባል ስልጠና መስጠት መጀመሩን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከኤሌክትሪክ መኪና ጥገና ጋር በተያያዘ አስደሳች የሚባል ስልጠና መስጠት መጀመሩን ሰምተናል። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ከቻይና አጋር አካላት ጋር በጋራ በመሆን የኤሌክትሪክ መኪናዎችን የቴክኒካል ጥገና ስልጠና እየሰጠ መሆኑን ገለጸ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር በአዲስ መልክ የስልጠና ዘርፎችን በማመቻቸት የአዳዲስ ቴክኖሎጂን በሚመለከት የተዘጋጁ የስልጠና አይነቶች መኖራቸውን ጠቅሰው ከነዛ ውስጥ የኤሌክትሪክ መኪና ጥገናን በተመለከተ በመሰልጠን ላይ ያሉ በርካታ ሰልጣኞች መኖራቸውን ገልጸዋል። የኤሌክትሪክ መኪናዎች እየተስፋፉ መሆኑን ተከትሎ ስልጠናው አሁን ላይ በአጫጭር ስልጠና መልክ እየተሰጠ መሆኑን የገለጹት ዋና ዳይሬክተሩ በተለይም በቻይና ከሚገኙ አጋር አካላት ጋር በተገባ የጋራ ስምምነት መሰረት ከኤሌክትሪክ መኪና ጋር በተያያዘ የቴክኒካል ጥገና ስልጠናው በሀገር ውስጥና በቻይና እየተሰጠ መሆኑን ገልጸዋል። የአዳዲስ ቴክኖሎጂን በሚመለከት በተዘጋጁ የስልጠና አይነቶች የሚኖራቸውን ተፈላጊነት ለማንነት ለማጥናት አጫጭር ስልጠናውን በመስጠት እየታየ እንደነበርና ተፈላጊነቱ ከፍ ያለ መሆኑን መረጋገጡን ገልጸው በጥናቱ መሰረት በቀጣይ በዲግሪ ደረጃ በመደበኛ የስልጠና ዘርፍ ለማስገባት እየተሰራ መሆኑን አብራርተዋል። ከኢንስቲትዩቱ በተጨማሪም በግል ተቋማት በኩል እየተከፈቱ ያሉ ማሰልጠኛዎች መኖራቸውን አንስተው ከግል ተቋማትን ጋር በትብብር በመስራት ላይ ነን ብለዋል። የኤሌክትሪክ ተሽከርካሪዎችን ጥገና አስመልክቶ ሰልጣኝ ወጣቶችን በሀገር ውስጥና በውጭ ሀገራት ስልጠናዎችን በስፋት መጥፋት እንዲያገኙ ለማድረግ በትኩረት እየተሰራበት መሆኑን አመላክተዋል። በሌላ በኩል ደግሞ በኢትዮጵያ ከፍተኛ የጋዝና የነዳጅ ክምችት መኖሩ ተረጋገጠ። ይህ የነዳጅና የጋዝ ክምችት እስከ 50 ዓመት የሚበቃ መሆኑን ሰምተናል። ከሰሞኑ በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኤነርጂ ባለስልጣን በጋራ የተዘጋጀው የኤነርጂ የሰነድ ፖሊሲ ይፋ ተደርጓል። በዚህ ፖሊሲ መሰረት ሂደቱ አዝጋሚ ቢሆንም ከፍተኛ የጋዝና የነዳጅ ክምችት መኖሩ ተረጋግጧል። የሀገር ውስጥ የተፈጥሮ ጋዝ አጠቃቀም የካርቦን ልቀትን ይጨምራል ቢባልም ግድቦች ኃይል ለማመንጨት ውሃ በሚያጥራቸው ጊዜና ማዳበሪያ ለማምረት ጋዙ ጥቅም ላይ ሊውል ይችላል ተብሏል። ከአንድ ዓመት በፊት የውሃና ኤነርጂ ሚኒስቴር ባዘጋጀው እቅድ በፈረንጆቹ 2025 አጋማሽ ለቤት ውስጥ የኃይል ፍጆታ የተፈጥሮ ጋዝ ምርትን በሚመለከት እቅድ አውጥቶ እንደነበር የሚታወስ ነው። በዚህ መሰረትም በሶማሌ ክልል 26 ትሪሊዮን ኪዩቢክ ወይም ደግሞ ፔታጁል ነዳጅ እና 69 ትሪሊዮን ኪዩቢክ ወይም 7200 ፔታጁል የሚገመት የተረጋገጠ የጋዝ ክምችት መኖሩ ታውቋል። ይህም ለማዳበሪያ፣ ለኤሌክትሪክ እና ለኢንዱስትሪ ፍላጎቶች ከ50 ዓመታት በላይ በቂ እንደሆነ ተጠቅሷል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይ መጣላቸው በቅርቡ ይታወሳል። ጠቅላይ ሚኒስትሩ በፌስቡክ ገጻቸው ባሰፈሩት መልእክት የሁለቱ ፋብሪካዎች ግንባታ መጀመ መርን አብስረዋል። በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅ እንደሚያወጣ፣ እንደሚያጣራና እንደሚያጠራቅም ገልጸዋል። የነዳጅ ማጣሪያ ፋብሪካው በአመት 35 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለውን በመልእክታቸው አስፍረዋል። የጎዴ ነዳጅ ማጣሪያ ድርጅት የሚገነባው በጎልደን ኮንኮርድ ግሩፕ እንደሆነም ጠቅሰዋል። በሶማሌ ክልል ለአመታት የነዳጅና የተፈጥሮ ጋዝ ፍለጋ ሲያካሄድ የነበረው ጎልደን ኮንኮርድ ግሩፕ ወይም ሚካኤል በካሉብና ሀይላላ ሳይቶች ሲያከናውን የነበረውን ፕሮጀክት የመጀመሪያ ምዕራፍ ማጠናቀቁን የገንዘብ ሚኒስቴር ማስታወቁ ይታወሳል። ከገንዘብ ሚኒስትሩ አህመድ ሽዴ ጋር የተገናኙት የጂሲኤል ግሩፕ ሊቀመንበር ጁ ጎንሻን ቀጣዩን የኢንቨስትመንት ምዕራፍ እቅድና ገንዘብ ልወጣን በተመለከተ እንደተነጋገሩ ተገልጿል። በሌላ በኩል ደግሞ የኢትዮጵያ የተቀማጭ ገንዘብ መድንፈንድ በበጀት ዓመቱ የመጀመሪያ ሶስት ወራት ብቻ ከሁለት ቢሊዮን ብር በላይ ገንዘብ መሰብሰቡን ተናገረ። የኢትዮጵያ የተቀማጭ ገንዘብ መድንፈንድ ዘንድ በባንክና ማይክሮ ፋይናንስ ተቋማት ገንዘብ ያስቀምጡ ግለሰቦች ለሚገጥማቸው ችግር የመድን ሽፋን ለመስጠት የተቋቋመ ኩባንያ ነው። አንድ የፋይናንስ ተቋም በኪሳራ ምክንያት ቢወድቅ ፈንዱ ለእያንዳንዱ ገንዘብ አስቀማጭ እስከ 100 ሺህ ብር ድረስ ተመላሽ ያደርጋል ተብለዋል። የአረቦን ገንዘቡንም ከአባል ፋይናንስ ተቋማት እንደሚያሰባስብ ተነግረዋል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በ2018 በጀት ዓመት የመጀመሪያ ሩብ ዓመት ከፋይናንስ ተቋማት ሁለት ቢሊዮን ብር አረቦን ሰብስቤያለሁ ብለዋል። የአባል ፋይ የፋይናንስ ተቋማት ተቀማጭ ገንዘብ በማደጉ የሰበሰብኩት ገንዘብ ካለፈው ዓመት ተመሳሳይ ጊዜ በ26.8 በመቶ ጨምሯል ሲል አስታውቋል። ፈንዱ እስከዛሬ የሰበሰበው የአረቦን ገንዘብ 15.9 ቢሊዮን ብር መድረሱንም በላከው መግለጫ አስታውቋል። የተቀማጭ ገንዘብ መድን ፈንዱ እስካሁን ከሰበሰበው ገንዘብ ውስጥ 14.5 ቢሊዮን ብሩ ከመደበኛ ተቀማጭ፣ 1.4 ቢሊዮን ብሩ ደግሞ ከወለድ ነፃ ተቀማጭ ገንዘብ የተሰበሰበ ነው ብለዋል። የሚሰበሰበውን ገንዘብ በመንግስት ግምጃ ቤት ሰነድ ላይ ኢንቨስት እንደሚያደርግና በሙዳራባ የቁጠባ ሂሳብ እንደሚያስቀምጥም ተነግረዋል። አጠቃላይ የፈንዱ ኢንቨስትመንት 16.4 ቢሊዮን ብር ደርሷል ተብለዋል። 15 ቢሊዮን ብሩ በመንግስት ግምጃ ቤት ሰነድ ኢንቨስት የተደረገ፣ ቀሪው 1.4 ቢሊዮን ብር በሙዳራባ የቁጠባ ኢንቨስትመንት ሂሳብ እየተቀመጠ ነው ተብለዋል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በ2018 በጀት ዓመት በአጠቃላይ 3 ቢሊዮን ብር በአረቦን ለመሰብሰብ አስቤያለሁ ብሎ አስታውቋል። በሌላ በኩል ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ከነገ ጀምሮ ዘመናዊ የቆጣሪ ምርመራ መተግበሪያ ስራ ላይ እንደሚያውል አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት በቆጣሪ ምርመራ አሰራሩ ላይ ግልጽነት ተጠያቂነትና ተአማኒነትን ለማምጣት የሚያስችል ዘመናዊ የሞባይል መተግበሪያ ከነገ ጀምሮ ስራ ላይ እንደሚያውል አስታውቋል። አገልግሎቱ እንዳለው ከሆነ አዲሱ መተግበሪያ ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን ለመቀነስ በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራርን ለመፍጠር እንደሚረዳ አስታውቋል። ይህ ተቋማችን ያበለጸገው የቆጣሪ ምርመራን የሚያግዝ አፕሊኬሽን ወደ ስራ ሲገባ ከዚህ በፊት በማኑዋል ይመዘገብ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶችን ያስቀረና ሲስተም ላይ የተመዘገበውን መረጃ በአንድ ጊዜ ማንኛውም በየደረጃው የሚመለከተውና ስልጣኑ የተሰጠው አካል መመልከት የሚያስችለው ነው ብለዋል። ይህም በመከናወኑ የቆጣሪ ምርመራ ስራዎች ላይ የመረጃ አያያዝ ጥራትን እንደሚጨምር አስታውቀዋል። የቆጣሪ መመርመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል እንደሆነ ተነግሮለታል። ይህ አፕሊኬሽን ለሁሉም የቆጣሪ አይነቶች ስራ ላይ መዋል የሚያስችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን ይመዘግባል። በተጨማሪ መረጃዎችን በዲጂታል መልክ ለመያዝ የምስል መረጃዎችን በመያዝ ስራዎችን በቀላሉ ኦዲት ለማድረግ እንዲሁም ደግሞ ፈጣን የስራ ፍሰቶች እንዲኖር በማድረግ ና ወጪን የሚቀንስ በመሆኑ ዘርፈ ብዙ ጠቀሜታዎች አሉት። መረጃዎችን ከጂፒ ፕሬስና ከሰዓት ጋር በማገናኘት የሚመዘግብ በመሆኑ ሥራው ከተጠናቀቀ በኋላ መረጃው ለውሳኔ ሰጪዎች አካል በድጋሚ ቢፈለግ በቀላሉ ማግኘት የሚያስችልና ኦዲት ለማድረግ ምቹ ሁኔታን እንደሚፈጥር ተነግሯል። በሌላ በኩል የቆጣሪ ምርመራ ሲከናወን በማን እንደተሰራ ምን ግኝቶች እንደተገኙ፣ መቼ ምርመራው እንደተከናወነ፣ እንዲሁም ደግሞ የተገኘው ግኝትና የተወሰደው እርምጃ ሁሉንም በሲስተም በአንድ ስክሪን ላይ ማሳየት ያስችላል። ይህም ደንበኞች በምርመራ ሂደቱ ቅሬታ ቢኖራቸው ግልጽና የተደራጀ መረጃ በማግኘት ውሳኔ ለመስጠት አመቺ እንደሆነ ተገልጿል። ይህ ዘመናዊ መተግበሪያ ተቋሙ በአሰራሩ ላይ ግልጽነትና ተጠያቂነትን ለመፍጠር ብሎም የደንበኞችን አጠቃላይ አገልግሎት ለማዘመን እያደረገ ያለውን ጥረት የሚያግዝ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በሌላ በኩል ደግሞ የዩኒቨርሲቲዎች የህግ ትምህርት አሰጣጥ የትምህርት ክፍሉን እስከ ማዘጋት ሊያደርስ የሚችል የጥራት እንከን እንደታየበት ተገልጿል። በሀገሪቱ ዩኒቨርሲቲዎች እየተሰጠ ያለው የህግ ትምህርት የትምህርት ክፍሎቹን እስከ መዘጋት የሚያደርስ የጥራት የጥራት ጉድለት ተገኝቶበታል ተብሏል። በኢትዮጵያ የህግ ትምህርት ቤቶች የጥራት ጉድለት እንደታየባቸው ጥናቱ ጠቁመዋል። የፌዴራል ህግና ፍትህ ኢንስቲትዩት ከኢትዮጵያ የህግ ትምህርት ቤቶች ህብረት ጋር በጋራ በመሆን በሀገሪቱ የሚታዩ የህግ ትምህርት ቤቶች ተግዳሮቶች ዙሪያ ያተኮረ ጥናት አስጠንተዋል። ጥናቱን ካጠኑት ባለሙያዎች ውስጥ የሆኑት አቶ ተገኘ ዘርጋው በሀገሪቱ ያለው የህግ ትምህርት አደጋ ላይ መውደቁን ጥናቱ ማሳየቱን ገልጸዋል። የተወሰኑ ለውጦች ቢኖሩም የህግ ትምህርት ቤቶቹ የጥራት ጉድለት የሚታይባቸው እንደሆኑ ተናግረዋል። አቶ ተገኝ ዘርጋው የባለሙያዎች በህግ ትምህርት ቤቶች የመስራት ተነሳሽነት ማጣትና የመምህራን ጥራት እንደ ምክንያት የሚጠቀሱ መሆናቸውን አንስተዋል። ነገር ግን ከነዚህ ምክንያቶች በተለየ አብዛኞቹ ዩኒቨርሲቲዎች ህግን እንደ አንድ የልቀት ማዕከል ወይም ፎከስ ኤሪያ አድርገው እንደማይመለከቱት ገልጸዋል። ከዚህ አንጻር ከሁለት ዩኒቨርሲቲዎች ውጭ በሀገሪቱ የሚገኙ ዩኒቨርሲቲዎች የህግ ትምህርት በልቀት ማዕከል ወይም ደግሞ ፎከስ ኦፍ ኤሪያ አድርገው እንዳልመረጡ ነው አቶ ተገኝ ያስረዱት። በሀገሪቱ የተሻለ የፍትህ አገልግሎት ለህብረተሰቡ ተደራሽ ለማድረግ ለህግ ትምህርቱ ጥራት መሻሻል ትኩረት ሊሰጠው እንደሚገባን ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን፣ ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።